ሰላም ጠና ስጥልኝ፣ እንዴት ናችሁ ውድ ተከታታዮቼ? ሰላም ናችሁ? እኔ እግዚአብሔር ይመስገን በጣም ደህና ነኝ። ዛሬ ደግሞ ዳቦ ቆሎ ነው አብረን የምንሰራው፣ እንደዚህ ደግሞ ቆንጆ አድርገን የሁላችንም ዳቦ ቆሎ እንወዳለን፣ እና ዛሬ እንግዲህ እሱን አብረን እንሰራለን። እንደዚህ አሳምረን ማለት ነው። በጣም ነው የሚጣፍጠው። ለመጀመሪያ ጊዜ ዛሬ ወደ እኔ ቻናል መጣችሁ፣ እንኳን ሰላም መጣችሁ እያልኩኝ፣ ቻናሌን ሰብስክራይብ ካላረጋችሁ በማድረግ ደግሞ ቤተሰብ እንሁን አዳዲስ ስራዊ ስንሰራ ወደ እናንተ እንዲደርስ ማለት ነው። ሁላችሁም እንግዲህ ስጀምሩ ላይክ ብታደርጉልኝ ስራዬ ሰው ዘንድ ይደርሳል። ስራዬ ምንም እየታየ አይደለም፣ ግን ያው እንዲታይልኝ ላይክ ብታደርጉልኝ ደስ ይለኛል። አሁን ወደ ስራው እንገባለን። አሁን ወደ ስራው ስንገባ እዚህ ጋ የማቦካበት እቃ ላይ የተወሰነ የሚበቃኝን ያክል ዱቄት ነው የማደርገው። ያው ዳቦቆሎ ስንሰራ ያው እንደምንፈልገው ያክል ነው አደለም የምናደርገው፣ እና እዚህ ጋ እኔ የሚበቃኝን ያክል አድርጌያለው ከዛ ግማሽ የሻይ ማንኪያ ጨው ጨምሬበታለሁ። እንዲሁም ደግሞ እዚህ ጋር ሁለት ማንኪያ ደግሞ በዛው ጨው ባደረግኩበት ማንኪያ ነው ሁለት ስኳር አድርጌበታለሁ። ብዙ ስኳር እኔ አልጨመርኩበትም። ትንሽ ያው ቃናውን ሰበር እንዲያደረገ የጨውንም ብዬ ነው። ከዛ በዚህ በመለኪያዬ ደግሞ ሁለት ሾርባ ማንኪያ የሚያክል ዘይት ጨመርኩበት። ዘይቱን ከደረግን በኋላ ዱቄቱን በዘይቱ ማሸት ቆንጆ ይሆናል። በኋላ ላይ ይጣፍጥልናል። ከዛ ቫኒላ ነው እኔ ለጣም እዚህ ጋር የምጨምረው። ቫኒላ ከሌላችሁ የቀረፋ ፓውደርን ብትጨምሩበት ቆንጆ ነው የሚሆነው። ከዛ አንድ ላይ እንደዚህ አድርገን ልውስ ስናደርገውና በእጅ ያሸዋለሁ። እዚህ ጋር የሚፈልግ ሰው እንቁላልን መጨመር ይችላል። ቃናው ቆንጆ እየሆነ ነው የሚሄደው። እኔ ግን ያው ትክክለኛ ሁላችንም የምናውቀው አይነት ዳቦ ቆሎ ለመስራት ስላሰብኩ ነው፣ ዛሬ ያው እንደዚህ ሽት እያደረግኩት ነው። ከዛ ውሃ ጨምረን እናቦከዋለን። ትንሽ ትንሽ ውሃ በየመሃሉ እየጨመርን ነው የምናቦካው፣ እንዳይቀጥርብን ማለት ነው። ከዛ ያው እንደዚህ አሸቼ አብክቸው ተመልሻለው። እንደዚህ ፌስታል ጥቅልል እናደርገውና አንድ አስር ደቂቃ አረፍ እናደርገዋለን እንዲታዘዝልን ማለት ነው። ይኸው ከአስር ደቂቃ በኋላ ይኸው ተመልሻለሁ። እንዲህ ስታደርጉት የምዳምጡት እንጨቱ ላይ በደንብ ነው የሚሄድላችሁና ብዙ ጉልበት አያስወጣም ለማለት ነው። ከዛ እንደዚህ ዱቄት እናደርግና ከስር ከዛ እንደዚህ አራት ቦታ የቆረጥኩት እንዲያመቸኝ ብዬ ነው አነስ አነስ ብሎ ለመዳመጥ እንትን ለማለት ለማድበልበል እንዲያመቸኝ ነው። እንደፈለጋችሁ እዚህ ጋር ማድረግ ትችላላችሁ። ግን አነሰ ሲል ያው አያታግለንም። ከዛ እንዲህ በመቁረጫ እኔ እንደዚህ እየቆረጥኩት ነው። በቢላ መቁረጥ ትችላላችሁ። እኔ በዚህ በመቁረጫ መቆርጠው እንዲያመቸኝ ብዬ ነው። ከዚህ በፊት እንደዚህ ብቻ ቆራርጬ የሰራሁት እራሱ ዳቦቆሎ አለ። አሁን ግን እንደዚህ አድርጌ ደግሞ አድበል ብዬ ደግሞ በፊት ላይ እንደሚሰራው ማለት ነው። ሀገራችን ላይ ብዙ ሰው የሚሰራው በዚህ አይነት መልኩ ነበር አይደለን እና በፊት ግን የሰራኋቸው አንዳንድ ዳቦቆሎች ደግሞ ስራን ትንሽ ቀለል የሚያደርጉም እነሱንም ሰርች ያውቃለው። ይሄኛው ግን በፊት ሁላችንም እንደምንሰራው የእሱን ለማስታወስ ያክል ነው። እንግዲህ ይሄን ዛሬ ይዤ የመጣሁት ያ ሁሉንም እንደዚህ ካስተካከልኩት በኋላ እዚ ጋር በመቀስ የምቆርጠው የምግብ መቀስ ነው። የተለያዩ አትክልቶች መቆረጥ የምንችልበት እንዲሁም ስጋ እራሱ ይቆርጣል። ይሄ መቀስና ለምግብ ተብሎ የተዘጋጀ ነው። ስለዚህ በሱ ነው አሁን እየቆረጥኩ ያለሁት። ያው እንደዚህ መለስ መለስ እያደረገ ስንቆርጠው ዲዛይኗ የምታምር ዲዛይን ነው የሚያወጣው። ከስሩ እንደዚህ ዱቄት እያደረጋችሁበት እንዳያያዝባችሁ ዱቄት ተጠቀሙ። አንዳንዴ ቁጭ ስንል እንደዚህ አድርገን ሰርተን ከዛ ለብዙ ጊዜ ማስቀመጥ እንችላለን። ይውላችሁ ዲዛይኗ እዚህ ጋር በደንብ ነው የምትታየውና ዲዛይኗን ለማሳየት ብዬ ነው ወደ ፊት ለፊታችሁ ያመጣሁት ወደ ካሜራው። ይሄኛው ትንሽ ጊዜ ቢፈጅም ግን ዲዛይኑ በጣም ነው የሚያምረው። ሁላችን የምንወዳት እችኛዋ እንዳቦቆሎ ይመስለኛል። ከዛ እንደዚህ እዚህ ጋር ወንፊቴን አመጣሁኝና ዱቄቱን ከስር የተወሰነ ለማስቀረት እንዲያርጋችሁ ንፉት። ከዛ እዚህ ጋር መጥበሻ እጅ ያለው መጥበሻው ላይ የተወሰነ ዘይት አደረግኩበት። ዘይቱ ትንሽ እስኪግል ድረስ መጠበቅ አለብን። ከዛ እንደጋለ ለማየት አንዷን ጨመርኳት ኳት፣ ግሏል። ስለዚህ ሁሉንም ጨምረን እናበስለዋለን። በዘይት መጥበስ የማይፈልግ ሰው በምጣድም ይቻላል። በምጣድ ላይ ምጣዱን ካጋላችሁ በኋላ ዳቦ ቆሎን ታደርጉትና የተወሰነ በዘይት እንዲህ በሾርባ ማንኪያም ቢሆን ትንሽ አደርጋችሁ እንዲሁ እንትን እንዲል ማለት ነው። ወዝ እንዲኖረውና ድርቅ ያለ እንዳይሆንባችሁ ከሽከሽ እንዲልላችሁ በምጣድም መቁላት ትችላላችሁ። እኔ ግን ያው በዘይት ነው እየቆላሁት ያለሁት። የዘይቱ ያው ጣዕሙ በጣም ነው የሚጣፍጠው። በየመሃሉ እንዲስታማስሉት ከለሩ አንድ አይነት ይሆንላችኋል። ይሄው እንደዚህ ቆንጆ ሆኖ ደርሶልናል። አሁን እንደዚህ የኪችን ሶፍት አድርጌ ሳህን ላይ ከዛ በእነዚህ በወንፊት ማውጫ እያወጣሁት ነው። እችኛዋ ማውጫ ጥሩ ናት። ዘይቱን እንዳይቀር ያደርገዋልና ቶሎ ነው ዘይቱን ውርድ የሚያደርገው። ይኸው እንደዚህ አድርጌዋለው። የሚቀጥለውን ደግሞ እንደዚያው አድርገን ደግሞ ጨምረን እንቆላዋለን። ካስተካከላችሁ በኋላ ትንሽ ሰዓት ሳብ እንዲያደርግ ትጉት ታደርጉታላችሁ። የው የእኛውን ቆንጆ ሆኖ ደርሶልናል። እሱንም ደግሞ አሁን አወጣዋለሁ። እንዲህ እያልኩ ደግሞ ሁሉንም ጨርሼ ይዤው እመለሳለሁ። ያው የመጨረሻው እንደዚሁ የቆላው ነው። በቃ ጨርሼው ደግሞ በቃ ላይ ደግሞ እናቀርበዋለን። ይሄው እቃ እዚህ ጋር አዘጋጅቻለሁ እሱ ላይ አድርገን ደግሞ እናቀርባለን ማለት ነው። ለቡና ቁርስ መሆን ይችላል፣ ለወለደ ሰው መሆን ይችላል፣ ለእንግዳ ማስተናገጃ ለመክሰስ ይሆናል። ለብዙ ነገር መሆን ስለሚችል ይሄንንም ደግሞ ቁጭ ስንል አንዳንድ ጊዜ ጊዜ ሲኖረን እንደዚህ ደግሞ ሰርተን ደግሞ በእቃ ውስጥ አስቀምጠን ለብዙ ጊዜ መገልገል እንችላለን። እንግዲህ ስራ ከተመቻችሁ ላይክ አድርጉልኝ። እስካሁን ከኔ ጋራ ስለነበራችሁ እጅግ አድርጌ ከልቤ ነው የማመሰግነው። እንደሚጣፍ ዳቦ ቆሎ ሰርተናል። በሚቀጥለው እንግዲህ ደግሞ በሌላ ስራ ደግሞ እንገናኛለን። ስራ ከተመቻችሁ አሁን ደግሜ የምላችሁ ላይክ አድርጉልኝ። ስለ ሁሉም አመሰግናለሁ። ቻው